ልባም ሴት ማን ሊያገኛት ይችላል? ትንሱን እንደምታይዋት በጣም እያማረባት ውብ እየሆነች ጥሩ ጊዜያትን እያሳለፉ ይገኛሉ፣ ከአላዛር ጋር ማለት ነው። አላዛር እንግዲህ የሆነ ዳር ዳር ዳር እያለ ይገኛል ማለት ነው። እሷም ጥሩ ነገሮችን ስለሱ አብዝታ እያወራች፣ አብዝታ እያሞገሰችው፣ አብዝታ እያደነቀችው ትገኛለች። ከዚህ በፊት እንግዲህ አላዛር እና ትንሱ ሳይግባቡ ወይ ደግሞ ሳይተዋወቁ እሷ በጣም እንደምታደንቀው እና እኔም አይቼዋለሁ። በነገራችን ላይ ታሪኩን ገብታችሁ ብታየውስ ከእንትን ከዶንኪ ቲዩብ ቀርቦ ነበርና ብዙ ታሪኮችን አውርቶ የዩትዩብ ክላስ ተምሮ ተመርቆ ሽልማት ወስዶ ቻናሉም ሰብስክራይብ እንዲደረግለት እንግዲህ እሸቱ መለሰ ነበረ አድቨርት ያደረገለት። ከዛ ጊዜ በኋላ ነው እኔ አላዛርን አቀው እና ያኔ እንደምታደንቀው ያኔ እንደምታውቀው ታሪኩን በጣም ተመስጣ እንደሰማችሁም ዛሬ እንግዲህ ሚስጥር አውጥታለች ማለት ነው። አላዛርም በጣም ደስ ብሎታል። ሌላኛው ደግሞ በጣም ደስ የሚል ነገር እንግዲህ አምባሳደር ሆኖ ተሾሟል ማለት ነው። ባለፈው የሄዱበት የሆነ የህጻናት ማቆያ የሚንከባከቧቸው ህጻናቶች ነበሩና ትንሱ በጣም ህጻናት በጣም እንደምትወድ እነሱ እንደሚያዝናኗት፣ ከእነሱ ጋር ጊዜ ማሳለፍ በጣም ጥሩ ስሜት እንደሚሰማት ተናግራ ነበር። እሱም እዛ ወስዷት እንግዲህ ጥሩ ጊዜ አሳልፈው ህጻናትን ተንከባክበው ስለ እነሱ ታሪክ ሂስትሪ ሰምተው ብዙ ነገሮችን አይተው ነው የተመለሱት ማለት ነው። እና ስለ ፍቅር ህይወቱም እንግዲህ ጠይቀዋለች ጥያቄ፣ እሱም ምላሽ ሰጧታል። የተሽከረው መመችበትን ፓርት አለ ና ትንሱ ና አላዘር ባጭሩ፣ በጣም ጥሩ የሚባል ጓደኝነት ጥሩ የሚባል መቀራረብ ላይ ይገኛሉ ማለት ነው። በመጀመሪያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች? አይከፈልበትምና ቅመሞች፣ የኔ ቆንጆች፣ የኔ ማሮች፣ የኔ ምርጦች ላይክ እያደረጋችሁ ቪዲዮን ጀምሩ። ስትጨርሱ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ መውጣት ትችላላችሁ። ኮሜንት ሀሳብ፣ አስተያየት አስቀምጡልኝ። አያለውኝ እስከ መጨረሻው ማለት ነውና ትንሱ በጣም ሰሞኑን እያማረባት እያማረባት እንደ ጨረቃ እየፈካች እየፈካች ነው የምትገኘው። እሷ ብቻ ሳትሆን አላዛርም ጥሩ ግጣሙን ያገኘ ይመስላል። እንግዲህ ጥሩ የሕይወት ምዕራፍን የሚጀምሩ ጥሩ ጓደኝነት ወይም ደግሞ ጥሩ ፍቅር ላይ የሚያሳልፉ ይመስለኛል። ለወደፊት የዛሬውን እንዲህ እየኖሩ ነው የነገውን ደግሞ ፈጣሪ ያውቃልና ሰው ለሚወደው ሰው ስጦታ ገንዘብ ወይም ደግሞ ሌላ ጥቅማጥቅም አይደለም የሚሰጠው ውድ የሆነውን ጊዜውን ነው እና እሱ ደግሞ በማይመቻች ሁኔታ ላይ ሆኖ እውነት ለመናገር አላዛር በጣም የሚሮጥ በቃ ተፍ ተፍ የሚል ብዛ እዚህ የሚል ለመለወጥ ለመቀየር በጣም የሚጥር ልጅ፣ በጣም ሥርዓት ያለው በጣም አስተዋይ የሆነ ልጅ ነውእና በጣም ቢዚ እንደሆነ ግን ደግሞ ትንሱ እኔ ና ስለው ለእኔ የሚሆን ጊዜ አጣም ና ለዚሱም ትልቅ ሪስፔክት አለኝ፣ በጣም ትልቅ ክብር አለኝ። በጣም እንደምታደንቀውም ብዙ ነገሮችን እየተናገረች ትገኛለች። አምባሳደር ስለሆነም በጣም ጎበዝ እንደሆነ፣ በስራውም ታታሪ እንደሆነ፣ ጥሩ ባህሪ እንዳለው፣ ጥሩ ስነ ምግባር እንዳለው እየነገረችው እንግዲህ እያበረታታችሁ ትገኛለች። የእውነቴ ነው። ከአንድ ጠንካራ ወንድ ጀርባ አንድ ብርቱ ጀግና ሴት፣ አይዞ ቀጥልበት በቀበርታ በርታ ምትል ሴት አለች እና ሴት በጣም በህይወት ለወንዶች በጣም ጠቃሚ እና በጣም አስፈላጊ በጣም ዋና መሪ መሪ ማለት ነች። እውነት ለመናገር ያለምን ማካበድ ማጋነን እና እናትየዋንም አመስግናለች። እኔ አላዛርን እንዴት ብዬ በጭራሽ በተአምር አገኘዋለሁ እንተዋወቃለን፣ እንግባባለን፣ እንደዚህ አብረን ቪዲዮ እንሰራለን፣ አብረን እንሆናለን ብዬ አንድም ቀን አስቤ አላቅም። ነገር ግን ፈጣሪ እንዲዋ አገናኝቶናልና እናትህ ደግሞ ለኔ ባለውለታ አይነች ነው እያለች የምትገኘው በትክክል። እኔ እውነት ለመናገር እናትየዋ በጣም አላዛርን ስትጫነው ነበር። ምክንያቱም ከሄሉ ጋር ከተለያዩ ከተራራቁ ከተጣሉ ከተጨቃጨቁ በኋላ እንደምታውቁት አላዛር መጥፎ ስሜት ላይ ነበር። በጣም የሚያስጠላ ከባድ፣ በቃ ሰውን አልፈልግም እናቱን እስከ መቆጣት አንዳንዴ ሰው ከአቅሙ በላይ የሆነ ችግር ሲያጋጥመው ከአቅሙ በላይ መፍታት አልችል ሲል ሰዎችን በዙሪያ ያሉትን ሰዎች ያስቀይማል፣ ወይ ደግሞ ያልተፈለገ ቃላት ያወጣልና ና ለአብረውት ላሉ ሰዎች ደግሞ አስቀያሚ ነገር ይሆናልና ና እናቱን እስከመናደድ እስከመናገር ደርሶ ነበረ። ተውኝ ብቻዬን ነበር ሲል ነበረው። እናትየዋም እንግዲህ ስለሱ ባህሪ ታውቃለች፣ ሁሉን ነገር ታውቃለች። ልጇ እንዲለወጥላት ከፍ እንዲልላት እንዲያድግ ካለበት ስሜት እንዲወጣ ደስተኛ ህይወት እንዲኖር ነው የምትፈልገውና ከትንሱ ጋር አብረሃት ካልሆንክ ብላ ከአንዱ ለሶስቴም ሳይቀር እንግዲህ እንትን እየጠየቀችው ነበር። እሱ ግን በጭራሽ ሴት የሚባል ነገር አልፈልግም ሁላ እስከማለት ደርሶ ነበር እና ስታስገድደው በቃ እንግዲህ አትጨማለቅ፣ በቃ አብረሃት ትሆናለ አብረሃት ትሆናለ አንድ ብለ ብታስከፋት ብታስቀይማት ምናምን ብላ ስትናገረው አይ ይሄ ነገር አንዳንድ ሰዎችን ወዳልሆነ ነገር ወይም ደግሞ ለምንወዳቸው ሰዎች ብለን ያንን ነገር እሺ እናድርገው ወይም ጀምረው ምናምን ብለው ከጀመሩ በኋላ መጨረሻ ላይ ሊጎዱ ይችላሉ፣ ሊሰበሩ ይችላሉ። እና እናትዮዋም መቆጣት የለባትም ለራሱ ጊዜ ይውሰድ። ወይም ደግሞ ራሱ የሚፈልገውን ሚስት ያው እናት ያው ሚስት የምትሆን ሴት ልታመጣ ትችላለች፣ ልታስተዋውቀው ትችላለች ምናምን ነገር ግን ዋናው አብሮት አብሯት የሚኖረው እሱ ስለሆነ እሱ ነው መምረጥ ያለበት ጓደኛ ማን እንደሆነች ማን እንደምትሆነ ማን እንደምትጠቅመው የትኛዋን ብሎ ሁሉን ነገር እሱ ነው መምረጥ መወሰን ያለበት ብዬ እኔም ራሴ በበኩሌ የተናገር የነበር፣ አንዳንዶቻችሁም እንደዛው እና ግን እንደዛ መጫኗ እንደዛ በቃ ከትንሱ ጋር ነው መሆን ያለብህ ማለቷ። እንግዲህ አያችሁት፣ ጥቅሙ ለዚህ ነው እና ትክክለኛ ሴት፣ ትክክለኛ ንግስቱን ያገኘ ይመስለናል እና እናትየዋም ባለውለታቸው ነች፣ ለውለታቸው ማለት ነው ምንም የነጋቸው ህይወት አብሮ በፍቅር ይቀጥሉ። በትዳር ይጣመሩም አይጣመሩም ግን፣ በቃ አሁን ያሉበት ሁኔታ ለተመልካችን ብዙ ትምህርቶችን እያስተማሩ ይገኛሉ። ለራሳቸውም ጥሩ ጊዜ እያሳለፉ ነው። በጣም ሰላም። አሁን ትንሱን እንደምታዩት በጣም በቃ ደስተኛ እንደሆነች በጣም በጣም ደስተኛ እንደሆነች ነው የተናገረችው። ዝም ብሎ ትንሽ እየደስታ አይደለም እውነተኛ ትልቅ በቃ ፈገግ ከልቧ የሆነ የምትፈካበትን ነገር ነው እያየን የምንገኘው። ቪዲዮ ላይ እንደምታዩት በጣም እያማረባት፣ ድሮም ቆንጆ ውብ ነበረች ግን ያን ያህል ራሷን አትጠብቅም ነበር። እንደ እውነቱን እናውራ ከተባለ እንደ እውነቱ ራሷን የምትጠብቅ አይነት ሴት አልነበረችም። ይህን ቁንጅና ይዛ ይህንን ውበት ይዛ አትጠቀምበትም ነበር። አሁን ላይ ግን ከአላዛር ጋ መሆን ከጀመረች ጊዜ ጀምሮ እንደምታየዋት አለባበሷ ሙሉ በሙሉ ተቀይሯል። አመጋገቧ ራሱ ሳይቀር ተቀይሯል። ሁሉ ነገሯ ተቀይሯል ነው የምለው። እኔ ማለት ነው እና ጥሩ ፍቅር እየሰጣት ይገኛል። ጥሩ ጓደኝነት፣ ጥሩ ጊዜያትን እያሳለፉ ይገኛሉ። እና ያ የሆነበት ምክንያት ምንድን ነው? እሱ የሰጣት የተቀበላት አቀባበል ወይ ደግሞ የሰጣት አክብሮት ነው እንደዚህ እንድትሆን ያደረጋት ነው ብዬ የማስበው። እና እንግዲህ ቀጥራው ጁስ ገዝታ ጥሩ ጊዜ ያሳልፈን እንመለሳለን ብላ ነው ያሰበችው እና እንግዲህ አላዛርም መጧል። ጊዜውን አጣቦ ምናምን ነገር ስለመጣም በጣም ደስ ብሏት አመስግናው እና አምባሳደር ስለሆነም በጣም ጀግና ነህ፣ ከዚህ በላይም ብዙ ነገሮችን ታሳካለህ እያለችው ነበር ና እሱም በጣም ደስ ብሎት ጥሩ ጊዜ ሰላም ያለው በቃ፣ እሱም በነጻነት ያወራል፣ እሷም በነጻነት በቃ ተከባብሮ ተከባብሮ ጥሩ ነገሮችን አውርተው ጥሩ ነገሮችን ተነጋግረው ጥሩ ነገር አስተላልፈው እየተለያዩ ይገኛሉና በጣም ነው ደስ የሚለውና ና ትንሱ እንግዲህ ጥያቄ ጠይቀዋለች። አንተ ጠይቀኛል ከዚህ በፊት ስለ ፍቅረኛም ስለ ህይወቷም ሁሉ ነገር ማወቅ እፈልጋለሁ ብሎ ቢያንስ የተወሰነ ነገር እንግዲህ መልሳለታለች። እሷም እንግዲህ አንተ ብቻ ነው እንዲህ የምትጠይቀኝ እኔ መጠየቅ እፈልጋለሁ ፍቅረኛ አለ ወይ ስትለው አዋ አለችኝ። ሰሞኑን ያገባኋት ሰሞኑን የተዋወቅኳት በጣም ወዳታለሁ እያለ ነበረ። ደነገጠችን። ማዘርን ነው እንዲህ እያለች ነበረ። ለማንኛውም ከማሚጋ የነበረው ፕሮግራም አይታችሁታል ቪሎ ልብሶ አልብሶ ምናምን ቆንጆ ምሽት አሳልፏል እና አላዛር እንግዲህ እኛ እስከምናውቀው ድረስ ያው ለሚዲያ የተደበቀ ነገር የለውም አላዛር ሁሉን ነገር ያው ይናገራል፣ ያወራልና የተደበቀ የፍቅር ህይወት እንደሌለው ነው። ብዙ ነገሮች ተወርቷል፣ ከካሜራ ጀርባ ልጅ እንዳለው፣ ባለትዳር እንደሆነ እግዚአብሔርን እኔ ኢንፎርሜሽን ደርሶ የነበረ ግን ይህንን ነገር ያላወራሁት ማለት ሰው በቃ ሙሉ በሙሉ ትክክል የሆነ ስላልመሰለኝ ነው፣ ይህን ነገር ልናገር ያልቻልኩት። ስለዚህ ግን ውሸት እንደሆነ ስላወኩኝ ምንም ተናወጥቼ ሚዲያ ላይ ማውራው ነገር ስላልሆነ፣ ለወሬ የሚበቃ ነገር ስላልሆነ ጸጥ ብ ያለፍኩት እስከዛሬ። ለማንኛውም ግን ፍቅረኛ እንደሌለው ተናግሯል። እንግዲህ ለእሷም ጥሩ ነገሮች ብቻ። ፍቅር ፍቅር እየሸተተኝ ነው። ከዚህ ቤት ውስጥ ፍቅር እየሸተተኝ ነው። መኑኝ የሆነ ነገር እንሰማል ነው ያላዛርና የትንሱ ጓደኞች በቃ የምትወዳቸው አድናቂዎች፣ የእነሱ ደስታ የሚያስደስታቸው ሰዎች እስኪ ላይክ አድርጉኝ የምር በኮሜንት አሳውቁኝ። እስኪ ከመቶ ስንት ፐርሰንት ትሰጧቸዋላቸው ማለት አብሮ ቢሆኑ፣ እኔ ይህን ያህል ፐርሰንት በቃ አብሮ የሚሆኑ ይመስለኛል ብላችሁ እስኪ በፐርሰንት አስቀምጡ አብሮ በፍቅር ብዙ ጊዜያትን ይቆያሉ አብሮ ይገት ተጋብቶ ይኖራሉ፣ ልጆች ወልደው ቤተሰብ መስርተው የምትሉ ሰዎች እስኪ በፐርሰንት ከመቶ ስንት? እኔ ከመቶ ሰማኒያ አምስት ፐርሰንት አብሮ የሚሆኑ በፍቅር የሚቀጥሉ ይመስለኛል። ሰማኒያ አምስት ፐርሰንት፣ ሌላውን ደግሞ እግዚአብሔር ያውቃል። እንግዲህ ፈጣሪ የዛሬውን እንደዚህ አይቻለሁ የነገውን ደግሞ ፈጣሪ አውቃል ብዬ ጥሩ ነገር ተመኝ ልችላቸው፣ በዚሁ ቪዲዮን ጨርሳለሁኝ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም አምሹልኝ። አመሰግናለሁ።